አሜን። እግዚአብሔር አምላክ ሆይ፣ ምንም እንኳ ኃጣተኛ ብሆን አባቴ አይጥለኝም በይቀርታው ይቀበለኛል ብዬ ወደ አንተ መጥቻለሁና በፍቅር ተቀበለኝ። እግዚአብሔር አምላክ ሆይ፣ ማስተዋል ማመዛዘንና መታገስን ትሰጠኝ ዘንድ እለምንሃለሁ ጥበብን ማግኘት ከወርቅ ማስተዋልም ከብር ይልቅ እንደሚበልጥ አምኛለሁና በማስተዋልና በጥበብ እንድጓዝ እርዳኝ ለወዳጅህ እስራኤል ጥበብን የሰጠ እኔም ባሪያ ክፉውን ከደግ ብርሃኑን ከጨለማ እውነቱን ከሐሰት ቅድስናን ከርኩሰት እምነትን ከመናፍቅነት የምለይበት ጥበብ ስጠኝ እግዚአብሔር ሆይ አስመስሎ ሊጥለኝ አታሎም ከክብሬ ሊያጎድለኝ የሚመጣብኝን ጠላቴን ያዝልኝ። በስሜት ከመነዳት ሳያስተውሉ ከመናገርም ጠብቀኝ። ቸር አምላክ ሆይ ዓይነ ልቦናዬ ማዳንህን እዝነ ልቦናዬም ቃልህን እንዲያይና እንዲሰማ አድርገው።